በስማአብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች የቅድስት ቤተ ክርስቲያን ልጆች ሁላችሁም በያላችሁበት እግዚአብሔር ሰላምታ እና ፍቅር ይብዛላችሁ። እንደምን አላችሁ? እንደምን ከረማችሁ? እንደ እግዚአብሔር መልካም ፈቃድ ዛሬም የሐዲስ ኪዳን ትምህርት የቅዱስ ማቴዎስን ወንጌል እንቀጥላለን፣ እንማማራለን። እግዚአብሔር ጥበቡን ማስተዋሉን ለሁላችን ያድለን። ምዕራፍ አስርን ዛሬ እናያለን። ምዕራፍ አስር ምን ይላል? ስለምን ይናገራል? በውስጡ ምን ምን ታሪክ አለው? እኛስ እንዴት እንረዳዋለን? ወደ ህይወታችንስ እንዴት እንተረጉመዋለን? ጥቅሙ ምንድነው የሚለው እናያለን፣ ዛሬ ማለት ነው። ምዕራፍ አስር እንግዲህ ስንመለከተው አስራ ሁለቱ ሐዋርያትን ጥሪ ይነግረናል። በመጀመሪያ አራት ጠራ ሁለት ጠራ እያልን አይተነው ነበርና አሁን እዚህ ላይ በጥቅሉ አስራ ሁለቱን በዝርዝር ማስቀመጥ ማለት ነው፣ አዲስ ጥሪ አይደለም ቀድመው ተጠርተዋል። በተለያየ መንገድ ተተርጉሞ ተነግሮናል። አሁን ግን እዚህ ላይ አስራ ሁለቱንም ወደ አንድ አንጥቶ በአንድ ጊዜ ጠርቶ የነገራቸው የሰየማቸው የሰጣቸው የቤት ስራ አለ። የቤት ስራውን በአንድ ላይ አድርጎ መመሪያ መስጠቱን መግለጽ ነው እንጂ አዲስ ጥሪ አይደለም ሐዋርያትን ጸወሙ፣ እዚ ኢየሱስ ለአስርቱ ወክሌቱ አርዳ ይሁ አስራ ሁለቱን ሐዋርያትን ጠራቸው። ቀዳማዊ ስምዖን ወካልኡ እንድርያስ፣ ዮሐንስ ወያዕቆብ፣ የመጀመሪያው እንድርያስ፣ ጴጥሮስ፣ እዚያም ያዕቆብ፣ ዮሐንስ፣ ፈርጦ፣ ፊልጶስ፣ በርቶሎሜዎስ፣ ቶማስ ዲድሞስ፣ እያለ ቃና ዘገለው ናትናኤል እያለ ይቀጥላል ማለት ነው፣ እስከ አስቆሮቱ ይሁዳ ድረስ አስራ ሁለቱን ሐዋርያት በዝርዝር ከጠራቸው በኋላ ጌታችን ኢየሱስ ክርስቶስ እነኝን አስራ ሁለቱን ጠርቶ ላካቸው ይላል። አዘዛቸው፣ እንዲህም አላቸው። ሐዋርያት እንዲህም አላቸው። እንግዲህ አንሰፊ የነወክሙ ማይከለ ተኩላት ከመአባግ እንደ እንደ በጎች በተኩላ መካከል እልካቸዋለሁ ብሎ ነገራቸው። እንግዲህ በጎች በተኩላ ማለት ቀበሮ ማለት ነው፣ ነጣቂ ማለት ነው ተኩላ። ወደዚያ በሚሄዱበት ጊዜ ምን ችግር እንደሚገጥማቸው ይታወቃል። ሐዋርያትም ተኩላ የተባለው ዓለም ነው። በዚህ ዓለም ያሉ ነገስታት፣ ከሃዲያን ነገስታት፣ ከሃዲያን፣ መኳንን፣ ቀኝ አዝማች፣ ግራዝማች ሃይማኖት ሲሰበክ ደስ የማይላቸው ከእምነት አልባ ሆነው በእምነት ውስጥ የሚኖሩ ሰዎችን ሲያዩ ደስ የማይላቸው አጠቃላይ ያጋንንት ማደሪያ የሆኑና የሰይጣን ስራ አስፈጻሚ የሆኑ ሰዎች እነኝን ተኩላት በዚህ መካከል ልካቸዋለሁ አለ። በጎች በተኩላ በቀበሮ መካከል ሲሄዱ ያለው ፈተና እንዳለባቸው እናንተም በዚህ መካከል ትሄዳላችሁ፣ ፈተና ይገጥማችኋል የሚለው ነው እየነገራቸው ያለው በእስራኤል ወገን እንደጠፉ በጎች ሂዱ። ሂዳችሁም መንግስተ ሰማያት ቀርባለች እያላችሁ አስተምሩ፣ ድውያን ፈውሱ፣ ሙታን አንሱ፣ ለምጻምን አንጹ፣ አጋንንትን አውጡ እያለ በዝርዝር ይነግራቸዋል። አሁን መጀመሪያ ስማቸውን ጠራ፣ እዚያ ስምሪት ሰጠ፣ በስምሪቱ ላይ ደግሞ ስልጣን ሰጠ። ስልጣኑ ምንድነው? ድዊ መፈወስ፣ ለምጽ ማንጻት፣ እውር ማብራት፣ ሙት ማስነሳት። ይህን ሁሉ ስልጣን በዝርዝር ነገራቸው። ሙታን አን አለ? ለምጻሞችን አንጹ፣ አጋንንትን አውጡ እያለ ዋጋ እየተቀበላቸው ያለ ዋጋ ስጡ፣ ስጡ ያለ ዋጋ የተቀበላችሁትን ያለ ዋጋ ስጡ። ወንጌል ማለት ነው፣ ስበኩ ማለት ነው። በነፃ እንዲሰጠዋችሁ በነፃ ስበኩ፣ አስተምሩ ማለት ነው። መቀነታችሁ ወርቅ ወይም ብር ወይም መልህቅ አትያዙ። እነዚህ ሁሉ ነገሮች ለመንገድ አያስፈልጉም አለ። ምክንያቱም ይሄ ወርቅ ብር የምትይዙ ከሆነ ይሄ ከሃይማኖት ስለሚያሰንፍ ማለት ነው። ስለ ወርቃችን እያሰብን ወንጌል መስበክ ይቆማል። ስለ ብር እያሰብን ወንጌል መስበኩ ይቀራል፣ እንዳይታጎል እነዚህ ነገሮች ሁሉ ለአገልግሎት እንቅፋት ስለሚሆኑ፣ ማድከምን ስለሚያመጡ፣ ማዛልን ስለሚያመጡ ከነ ሁሉ ነፃ መሆን ያለባቸው ነው። ወይም ሁለት ልብስ ወይም ጫማ ወይም በትር አትያዙ። በማንኛውም ከተማ ወይም መንደር በዚያ የሚገባ ማን እንደሆነ በጥንቃቄ መርምሩ፣ እስክትወጡም ድረስ በዚያ ተቀመጡ። ወደ ቤትም በገባችው ጊዜ ሰላምታ ስጧቸው። ያው ሰላምታ የክርስቶስ ወንጌል ሰላምታ ስለሆነ ስማቅረብ እንዲ ያለባቸው ለዚያ ቤትም የሚገባው ቢሆን ሰላማችሁ ይደርበት። ያ ማለትም እናንተን እሺ ብሎ ቢቀበል እምነት ኖ በእምነት ቢቀበል በረከት አገኛለሁ ቢል በረከትን ያገኛል እያለ እየነገረን ያለ የማይገባው ከሆነ ሰላማችሁ ወደ እናንተ ይመለስ ይላል። ከማይቀበላችሁ፣ ቃላችሁን ከማይሰማችሁ ጋር ከዚያ ቤት ወይም ከዚያች ከተማ ወታችሁ የእግራችሁን ትቢያ አራግፋችሁ ከዚያ ሀገር ይልቅ በፍርድ ቀን ሰዶምና ገሞራ ረፍት ወደሚያገኙበት እውነት እነግራችኋለሁ፣ ይላል። እዚያ ቤት ቆይታችሁ ሰላማችሁ ማይቀበል ካለ የእግራችሁን ትቢያ አራግፋችሁ ነው። እንኳን አይደለም የእናንተ ከእናንተ ያለ ንብረት ወይም ሀብት አይደለም ቀርቶ ይሄ መሬታችሁን እንኳን ረግጠን እግራችን ላይ ያረፈ ትቢያ እንኳን ከኛ ጋር አይሄድም። ስለዚህ ሰላም እግዚአብሔር ከእናንተ የራቀ ነው እግዚአብሔር እናንተን አልተቀበላችሁም እኛን አልተቀበላችሁም እና በወንጌል ያላመነ ድነት የለም ወደ እግዚአብሔር መንግስት አይገባብ የሚለውን ትምህርት ማስተማር እንዳለባቸው ያን ነግራቸዋል እነሆ እኔ እንደበጎች በተኩላዎች መካከል ደገመው ያንኑ ነው እልካችኋለሁ ነው በምኩራቦቻቸው ይይዟቸዋል ይገርፏቸዋል በፍርድ አደባባይም ያቆሟቸዋል ስለ ስሜ በህዝብ ሁሉ ዘንድ የተጠላችሁ ትሆናላችሁ በሚል በዝርዝር ለአባቶቻችን ይህንን በዝርዝር መናገሩን ነው ምስክር ትሆኑ ዘንድ ይወስዷችኋል። አሳልፈው በሰጧችሁ ጊዜ እንዴት ወይም ምን እንደምትናገሩ አትጨነቁ፣ ስለምትናገሩ አትጨነቁ ነው። ወንጌልን ሲሰበክ ጭንቀት አያስፈልግም። ማንበብ፣ መረዳት፣ መጠየቅ የዘወትር ስራ ሊሆን ግድ ነው። ከዚያ በተረፈ ግን እንዴት አርጌ ልግለጸው እንዴት አርጌ ልናገረው እንዴት አርጌ ላሳምረው ብሎ መጨነቅ እንደማያስፈልግ ነው። ከሰው የሚጠበቀው መማርና የህሊና ዝግጅት ማድረግ ማንበብ ይጠየቃል። ሁልጊዜ ቃሉ ለማንበብ ለመመስከር ዝግጁ መሆን ያስፈልጋል። የበለጠ ግን በሕዝብ አይምሮ ላይ ማሳደር የሚችለው እኔ ነ የማስተምረው በእናንተ ላይ ያድሬና እሱን ነገር አትጨነቁ የሚለውን መናገር ነው። ይገርፏቸዋል፣ ያሳድዷቸዋል፣ መከራ ያደርሱባቸዋል፣ በስሜ ሁሉን ነገር ያደርጉባቸዋል እያለ በዝርዝር ከነገራቸው በኋላ ምን አለ? እንዲህ ብላችሁም ስበኩ እያምፃይኩ ሰላም ለሀገር አድላ ሰይፈ ሰይፍ ነው እንጂ ሰላምን ለዓለም አላመጣሁም ብሎ ጌታችን አስተምሯልና ያንን ማስተማራቸው፣ እንደገናም ደግሞ እሱ ይህን ማስተማሩ ለዓለም ሰላምን ያመጣው አይምሰላችሁ ሰይፍና ና ያመጣው ሰይፍ እንግዲህ ሰይፍ ሲተረጎም ምንድን ነው? ምራትን ከአማቷ አማትን ከምራቷ ልጅን ከአባቱ አባትን ከልጅ ለይበት አለው ብሎ ን ይሄ ማለት ሰይፍ እንግዲህ ወንጌል እንደሆነ በቤተክርስቲያን በመጽሐፍት ትርጓሜ በግልጽ ተነግሯል። በኢሳያስም ላይ ስንመለከተው ለመትብሉኒ ኦሆ ትዘዙ ለህግ የተበሉ ከራሜ ከራሜን በረከት ይሄ እሺ ብትሉ ብታዘዙኝ የምድርም በረከት ፍሬውን ከራሜ ከራሜውን የከረመ የከረመ ትበላላችሁ። ወለምኢትብሉ ኦሆ ይትዘዙ ለህግ እሺ ባትሉ እሺ ባትሉና ለህግ ባትገዙ ግን ይበላ ሀክሙ ሰይፍ መጥባይት ሰይፍ ወይም መጥባይት ይበላቸዋል ብሎ ተናግሯል። ቃል ይፈርድባቸዋል ማለት ነው። ዳዊትም ሰይፍ ዘክሌ አፉ ውስጥ ዲሁ ከመይግበር በቀል ውስጥ አህዛብ ብሏል። በአህዛብ ዘንድ በቀልን የሚያደርግ ሁለት አፍ ያለው ሰይፍ ብሎታል። ሁሩና ንዑ ብሎ መፍረድ የሚችል የእግዚአብሔር ቃል ማለት ነው። በዚህም ላይ ስንመለከት ሰይፍን ያመጣሁት እንጂ ሰላምን አይደለም ብሎ ጌታችን ወንጌል ሲያስተምር ሰይፍን አለምን ለማጥፋት ሰይፍን አመጣ ማለት ሳይሆን ሰይፍ የተባለው ወንጌል ነው ምራትን ሀማቷ አማትን ከምራት ማለት ደግሞ ሀጢያትን ከሰው ልጆች የሰው ልጆችን ከሀጢያት ላይ የምለይበትን ወይም ሥጋን ከአጥንት አጥንትን ከሥጋ በሰይፍ እንደሚለይ ምራትን ሀማት አማትን ከምራት የምለያለው ማለት እንደ ምራትና እንደ አማት በአንድ ግቢ በአንድ ቤት እንደሚኖሩ ሀጢያትና የሰው ልጆች በአንድ ላይ ተባብረው ክብረ ፈጥረው ይኖራሉና ሀጢያትን ከሰው ልጆች የምለይበት ሰይፍ የተባለ ወንጌል ናመጣለው ነው። ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ የሁሉንም ሰይፍ የለውን የመጽሐፍ ቅዱስ ሀሳብ ሲተረጉመው እንዲህ ይላል፣ ቅነቱ ሰይፈ ዘመንፈስ ቅዱስ ዘውቱ ቃለ እግዚአብሔር። የመንፈስ ቅዱስን ሰይፍ ታጠቁ አለና እሱም የእግዚአብሔር ቃል ነው ብሎ ሐዋርያው ብርሃን ቅዱስ ጳውሎስ በደንብ ገልጾታል ማለት ነው። ስለዚህ በአጠቃላይ በዚህ ምድር ላይ ብዙ መከራ እንደሚደርስባቸው፣ ስለ ስሙ የተጠሉ እንዲሆኑ መከራ እንደሚደርስባቸው፣ ያን ሁሉ ነገር ግን ማለፍ ደግሞ እንደሚችሉ በእምነት መጽናት እንዲያለባቸው በዝርዝር ይነግረናል ማለት ነው። እናንተን የሚቀበል ከዚ ቀጥሎ ደግሞ ዝቅ ብሎ ወደ መጨረሻው ሲመጣ ይህን ሁሉ አስተማረ በኋላ ስለ ቅዱሳን ቃል ኪዳን ይናገራል። እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። በነቢያትም ስም ነቢይን የሚቀበል የነቢይን ዋጋ ያገኛል። በጻዲቅም ስም ጻዲቁን የሚቀበል የጻዲቁን ዋጋ ያገኛል ብሎ ቀዝቃዛ ጽዋ ውኃ ብቻ የሚያጠጣው ነተላቸዋለሁ ዋጋው አይጠፋበትም ብሎ በነቢያትም በጻድቃንም ስም በቅዱሳን ስም ቀዝቃዛ ውኃ እንኳን ሰጥቶ መጽደቅ እንደሚቻልና እነሱ የገቡበት ውሳጤ በንጦራይት መግባት እንደምንችል ቃል ኪዳን ካሰማራቸው በኋላ አይደለም፣ እነሱ አይደለም ቀርቶ በእነሱ ቃል ኪዳን የሚያምን በነሱ ስም የሚመጸውተው ሁሉ ሐዋርያት የሰሩትን ስራ እንኳን ባንሰራ በእነሱ አባትነት በነሱ ጸሎትና ቃል ኪዳን አምነን የምንኖር ከሆነ እነሱ የገቡበት ሰት የመንጦ ላይ በቃል ኪዳ ናቸው መግባት እንደምንችል ቀዝቃዛ ውሃ ብንሰጥ ኤርሚያስ የገባበት ነቢዩ እኛም እንደምንገባ ገብረ መንፈስ ቅዱስ ጻድቁ የገባበት ቦታ እኛም እንደምንገባ በዝርዝር የሚያስረዳን የመጽሐፍ ቅዱስ ክፍል ነው። የመከረን፣ የገሰጸን፣ ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫት ከፀሐይ መግቢያ በፍጥረት አትሎ አንደበት ስሙ የተመሰገነ ይሁን። ይቆየ